ከኮነን ሚኪን አሳግቶታን አንባጨው የሬድ አባት ሚኪን ከክላስ መልስ ሲመለስ አሳግቶታን። አሰላሙ አሌይኩም ወረህመቱላሂ ወበረካቱ ወድና፣ የተከብራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ስዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ብዝትት ይበልልኝ። ዛሬ የመጣሁት አፍላ ፍቅርን ክፍል አንድ መቶ ሰባ ስድስትን ይሆናል ማለት ነው። እንግዲህ በተከታታይ እያቀረብኩላችሁ የሚገኘው አፍላ ፍቅርን ይሆናል ማለት ነው። አስተማሪና ቁም ነገር አዘል ነው ያልኳቸውን በየጊዜው አዳዲስ ቪዲዮችና ወቅታዊ ወቅታቸውን የጠበቁ ያቀረብኩላችሁ የምገኘው እኔ የፍቅር ጎጆ ነኝ ማለት ነው። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቪዲዮ እንዲጀምሩት በአክብሮት ጠይቃለሁ ማለት ነው። ወዳችሁና ፈቅዳችሁም ስለምትከታተሉ ከልብ አመሰግናለሁ። ቪዲዮን ከመጀመሪያዎት በፊት ላይክ፣ ሼር እያደረጉ እንዲቀላቀሉ በአክብሮት በድጋሜ ጠይቃለሁ ማለት ነው። እንግዲህ ባለፈው ሳምንት እንዳቀረብኩላችሁ ያሬድ ቤዛን ተዋት ከምትለይ ሞቴን እመርጣለሁ፣ ቤዛንትቼ የትም አልሄድም ብሎ አባቱን አልሰማም አላይም ብሎ ከእንግዲህ ወደ ልጅ የሚባል ያሬድ እንደሌለ እወቀው ብሎ ትቶት የቆመበት አንራግፎ ሄዶ ነበረ። ሆቴል አርፋለሁ ሲልም አካውንቱን ስላዘጋበት ወደ ጨርቆ ሰፈር ወይም ሚኪና አቡሽ የሚኖሩበት ቤት አንድ ሸራ የተጠረዘች ቤት ውስጥ መኖር ተጀመረ። ሳምንታት አልፎታል። ይህንንም በተነሳ አቶ ደሳ ላይ ወይም ርዕስ መምህሩ በአቶ በቃሉን ጥራሌ ልጆቹን ማናማንቹቻንና ቤዛን አቡሽና ሚኪን ብሏቸው በቃሉን በታዘዘው መሰረት ይጠራቸውና ልጆቹ ወደ አቶ ደሳሌ ቤት ቢሮ ካቀኑ በኋላ ቁጭ ብለው ያሬድ የት እንዳለ እንዲት ነግሩኝ ነው እኔ የምፈልገው ይላቸዋል። እነሱም ጋሽ መምርኛ እንደማያውቁና ያሬድ የሚባል ሲጀመር ከአባቱ ጋር ከተጣላ በኋላ በስልክም አውርተውት እንደማያውቁ ቢነግሯቸው እሳቸው ግን ፈጽሞ ሊያምኗቸው አልቻሉም። ጎንበስ ቀና፣ እጅ በጆሮ ሲጀመርም ፈሳቸው ሳይቀር እነሚኪ ጆሮአቸው ሲይዙ አፋቸው ብቻ ሳይሆን ቂጣቸውም ሲያወራ ተመልክተናል። ያዩት ተንበርክከው እጅ ወደ ላይ ብለው ከፍ ዝቅ ብዙ ያላዩት መከራ የለም ባያረድ ምክንያት ያሬድ ከአባቱ ጋር መጣላቱ ልክ ባይሆንም ነገር ግን ለፍቅር እየከፈለ ያለው መስዋዕት መናቅ የለበትም። እና ስለዚህ መስዋዕት መክፈልና ማዳን አለብን። ልጁን አሳልፈን ልንሰጠው አይገባም። አባቱ አሳልፈን ሰጠነው ማለት በማግስቱ ወደ ካናዳ የሎክታን ወይም በር ዘግተው ያስቀምጡታል። ምክንያቱም ከዚህ በፊት ይሄን ስላደረጉ ይሄ ምንም አዲስ ነገር አይሆንም። ለአቶ ተሰማ ማለት ነው፣ ለያሬድ አባት ማለት ነው። መኮንንም እንግዲህ እነ ያሬድ አቡሻ ያን ፈተና ካዩ በኋላ ከብዙ ግብግብ በኋላ አቶ ደሳላይ ላይ ከቢሮ እንዲወጡ ይፈቅዱላቸውና እየተነጫነጩ ሁሉም እንግዲህ ወደ ብዬ ቤቱ ክላስ አልቆ ስለነበረ እየሄዱ ያለ ያሬድ ግን ወደ ያሬድ ጋር እየመጡ ያለ ሚኪና አቡሻ መንገድ ላይ ለማስታወስ ያክል አቡሽ ይፈስን ትፈሳል፣ አንተ ምን አይነቱ እበት ነክ ሲል ሚለው እንደዛ ሲሆን እንኳን ፈሴን ባላራ ራሱ ባራ ራሱ አይፈረድብኝም እያለው እኔ አሁን ቀውሬ ካንተን ጭንቅላትን ሸቤ ከመግባቴ በፊት አታዝ ከፊት ይጥፋለኝ ይለውና ይናደድና በሚኪ ነጠቅ ነጠቅ እያለ ወደፊት ወደ ቤቱ እየሄደ እያለ አቶ መኮንን ወይም የሬዳ ቦዲጋርድ የተባለው መኮንን ጠብቆት ነበር እና ማለቴ ይቆልፈውና ለትንሽ ሰዓት በቆልፋቸው ሰ ለ10 ደቂቃ አልፉም ለ15 ደቂቃ ስለሚተኙ አስተኝቶ ቡአቡሻ ሚኪን እየተከተለ እያለ እሱንም ይቆልፍና ያስተኛውና ቡሻን እንዴት ተተኛ ጥሎት ሄድና ሚኪን ይዞ ሄዶ ጫካ ውስጥ አግቶ ያሬድ ጋ ይደውልና፣ ያሬድን ደውለህ አገናኘኝ። ያሬድ አንተ የማትመጣ ተሆነ የሚኪን ሬሳ የማስታቅፋችሁ ይሆናል። ይህን የማላደርግበት ምንም ምክንያት የለኝም። መስማማት የምትፈልጉ ከሆነ እና እናቶሎ ይለዋል። ያሬድ ስልክ ስለማይሰራ ቃጭል ወይም ሻህንዳር የሚባል የህንድ አክተር ተርጓሚ ወይም አክሽን አስተማሪ የሆነችው ቃጭል ስልክ ነበር የተደወለው። እሱም በጣም ግራ በመጋባት አቡሽ ጋ ይደውሉና የሆነውን ነገር ሁሉ እንደታገተ ይነግረዋ። ማን ነው ያገተው? መኮንን ነው እያለው ወዲያው ይደውልና ለቃጭል ያሳውቃቸዋል። አቡሻ መጥቶ እንግዲህ ቁጭ ብለው ከተመካከሩ በኋላ ምን ማድረግ እንዳለባቸው እያሰቡ እያለ ቃጭል የጨርቆስን ልጅ መንካት ማለት ምን ማለት እንደሆነ ዋጋ እንሰጠዋለን። አሳልፈን ያሬድን ልንሰጠው አንችልም። ምንም ከአባቱ ጋር ያደረገው ሰጣ ገባ ልክ ሆኗል ባንልም ለፍቅር ሆኖ ለፍቅር እስከሆነ ድረስ ልክ ነው ማለት እንችላለን። ስለዚህ ወንድማችንን አሳልፈን አንሰጥም፣ ሚኪንም በሰላምና በጤና ወደ ቤቱ እንመልሰዋለን ትልና ቃጭን ለአዲስ ሚሽን ስለምናዘጋጅ ለቡድናችን ወይም ላያራዳ ሰፈር ለጨርቁስ ለሁሉም ትናገርና ለቀስቴም ደውለህ ትነግራቸዋለህ ትለዋለች። ሸናንደርም እሺ ብሎ ይደውልና ወይም አቡሻ ደውሎ ለቀስቴ የሆነውን ነገር ሁሉ ይነግራል። እሱ ደግሞ ወይም ቀስቴ ደግሞ ቹቻን ከትምህርት ቤት ስትመጣ እየጠበቃት እያለ እየጠበቃት እያለ ነበር እና የመጣው እየተደወለለን ለቹቻ ምንድነው ቀስቴ ምን ተፈጥሮ ነው ሲለውም፣ ኪራ እና እሱ ነበሩ። እና የተፈጠረውን ነገር ሁሉ ለቹቻ ከነገራት በኋላ ቀስቴ እራስሽን ጠብቂ፣ እኔ ወደዛ መሄድ አለብኝ። ልሸኝች ና አብሬሽ ትንሽ ጊዜ ላሳልፍ ነበር፣ ነገር ግን አስቸኳይ ነገር ስለፈጠ ተገጠመኝ እኔ መሄድ አለብኝ ከኪራ ጋር ይላትና፣ እሱ ከኪራ ጋር ወደ ናቡሽ ጋ ይሄዳል። ያሬድ ወደ ያለበት ጋር ማለት ነው። ከዛም ለቪዚት ትደውልላት እና ያለውን ነገር ሁሉ ትነግራታለች። በጣም ትጨነቅና ለምን ድን ነው ግን መኮንን የሚባለው ሰውዬ ሊተወን ያልቻለው? ብትልም እንዴት ሊተወን ይችላል? ልጁን እኮ የታገተበት ትላታለች ማለቴ ቦዲዬ አይ። የታገተበት ማለትም የአቶ ተሰማ ልጅ እስከሆነ ድረስ ያሬድ መኮንን ደግሞ አቶ ተሰማ ያዘዙትን ሁሉ ይፈጽማል። አቶ መኮንን ሲደውል ለያቡሻ ፖሊስ ነገር እናስነካለን ወይም እጅ እናስገባለን ብትሉ ቆራርጬ ስጋውን እልክልሃለሁ በቴካዌ ቦክስ ብሎ ሲያስፈራራ ምንም ነገር እንዳታደረገው ነገ ያልክብን ቦታ እንመጣና በእኛ ሜኪን ታስረክበናለን እኛም ያሬድን እናስረክበሃለን። ብለው ታዘጋጅተው እንግዲህ ስፖርት ነገር ከፍ ዝቅ ብለው ይሰሩና ማለትም መኮንንን ተፋልመው ያሬድንም ሜኪንም ይዘው ወደ አራዳ ሰፈር ወይም ጨርቆ ሰፈር ተብሎ በሚጠራው በተለምዶ አጠራር ማለት ነው እየተባለ ያለ ያ ሰዓትም አይደርስ የለምና ሰዓቱ ከመድረሱ በፊት እነ ጩቻ ትምህርት ቤት እያሉ በጣም ተጨንቀው ነበርና ለህዋን ይነግሯታል። እውነቱን ሚኪ ጋር ደውለሽ ነበር ስም የቡሽም የሚኪም ስልክ አይሰራም፣ ምን ሆነው ይሆን ስትላ፣ ሚኪ እንደታገተና ሲነግሯት ደንግጣ እባክሽ ቤዛ ያሬድን አሳልፋችሁ ስጡ እና። በፍቅረኛ አስለቅቁልኝ፣ በእናንተ ጦስ ምክንያት እንዴት ይሁላል ሊደርስባቸው ይችላል። ከአባቱ ጋር መታረቁ ሲጀመር ልክ ነው ትላቸዋለች። እሷ መኔኮ ብዬ ነበረ። ነገር ግን ያሬድ ግን ሊሰማይ ፈቃደኛ አይደለሁም፣ ሂዊ እኔ ምላርግ ትላትና አቦ፣ የራሳችሁ ጉዳይ፣ እኔ አሁን ሄጄ መናገር አለብኝ ለን ሀና ስትላትም፣ ሀና ደግሞ በፍቅር ድንዝዝ ፍዝዝ ብላ ስለነበረ ፊዮሪ ለብሩኬ ናት ኩላሊት መለገሷ ስላናደዳት ወይም ስላስቀናት ተወስድብኝ፣ ይሆን ማለቴ ውለታዋ አስሮት ብሩኬ ወደ ፊዮሪ ይሄድ ይሆን? ቢሄድም እንግዲህ የህይወት ጉዳይ ነው እና የቴቴ ህይወት እንዲድን ስለምፈልግ ምንም ነገር ልቃ ጎመ አይገባም ስትላት አረኔ ሌላ ችግር ደርሶብኛን ትላትና የሆነችውን ሁሉ የሚኪ መታገት ትነግረዋለች። ፊዮሬ ወዳለችበት ብሩኬ ይሄድና ፊዮሬ እንዴት ነሽ ሲላት ምነው መመላለስ አበዛ፣ ሀናስ የታለች ስለዋለች እሱም ምነው መምጣቴ ችግር አለ ወይ አስደበረሽ ወይ ቢላትም እኔ ኩላሊት ምለግ ሰው ለእናትህ ሰባውነት ስለተሰማኝ ነው እንጂ አንተን ስለማፈቅርህ ነው ስለማፈቅርህ አይደለም፣ ብላ ራሷን እየሸወደች ትነግረዋለች። ነገር ግን እባክህ ብሩኬ አንድ ነገር ቃል እንድትገባልኝ እፈልጋለሁ ስትለው እሱም እንዲ ነው ፊዮሪ ሲላትም እኔ ግን ከማደንዘዣው ካልነቃሁ ልነቃ ካልቻልኩኝ፣ የመጀመሪያ ልጅህም ሆነች የመጨረሻ ልጅ ፊዮሬ ሴት ተወለደች ፊዮሬ ብለህ ጥራት። እባክህ ውለታዬ አለብህ ብለህ ከተሰማህ ይሄን እንድታደርግልኝ በጠይቃለሁ ትልና እምቧዋን እየረጨች ታጠገቡ ትሄዳለች። አንቾም ተቀምጣ አጠገቡ ምን ሆነች ነው ስትላትም፣ ብሩኬን አንድ ነገር ቃል አስገብቼዋለሁ አክሻና እንዳትከለክዩ። እኔ ፍርሃትም ደስታም ነው እየተሰማኛለሁ። ሃና ምንድን ነው ስትላት እሷም የብሩኬን እናት በማዳኔ ደስታ ሲሆንም፣ ነገር ግን ከማደንዘዣው በነቃስ በዛው ብቀርስ ብዬ ሳስብ ለብሩኬ አንድ ቃል አስገብቸዋለሁ በአክሻን ቃል እንዳከለክዩ ብላት፣ አሁንም ካጠገቧ ትሄዳለች። ብሩኬ ሃና እንግዲህ ብሩኬን ብትወደውም ነገር ግን ነግታ ግን ውለታዋ አለብ ብሎ ከሄደ ብሩኬን ማስቆም እንደማትፈልግ ለጓደኛዋን ለሂዋን ትነግራታለች። ይሄ ሁሉ እያለ ከትምህርት ቤት ሊወጡ ሲሉ ሃና እንትና ተግዛ ቁጭ ብላ ነበረ። ጸጋ ምን ሆና ነው ይች ልጅ በሰላም እንደዛ አልተገሰችም ብላ ወደና ቡሽ ጋር ሊሄዱ ስለሆነ መጀመሪያ ግን እስቲ ላዋራትልና ትሄድና ምን እንደሆነች ትነግራታለች። እሷ ምንም አልሆንኩም አንቺ ደረቅ ተኝ ትላትና ጥላት ትሄዳለች። ነገር ግን ነገሩ እንዲህ ነው፣ ቤዛ ማለት ጸጋ ትናንትና ከትምህርት ቤት መልስ ስትመለስ ምደመረ ደመረ አግኝቶ የእኔ ትንሽ ወፍ አንድ ነገር፣ ሁለት ነገር ላስጠነቅቅሽ ነው የመጣሁት ይላ ተነሷም እየተንቀጠቀጠች እና እምባው እየረገፉ እያለ ምንድን ነው ብላ ስጠይቀው ወይ ቤዛን አሳልፈች ትሰጭኛለሽ በእሷ ምክንያት ተሰልጃለሁ፣ ወይም አንቺ የሰዓንያ ሚስት የሆነች ትፈርለኛለሽ ይህን እንድታስቢበት ነው ጊዜ ሰጠሁሽ እስከ ነገ ብሏት ነበረ። ስታስብ የነበረው በድንገት ይህን እያስፈራራ እያለ ተኩላው ለደመረ ይደውልና ለምን ወጣ ከቤት ተያዝክ ማለት እኮ ሰንሰለታችን ተፈቶ እስከ መጨረሻው ድረስ አለቀልን ማለት ነው። ስለዚህ ከቤት እንዳትወጣ ቶሎ ተመለስ ይለው እና እሱም እየተርበተበተ ወደ ቤቱ እየመለሳን አልሚ እየተከታተለቻት ነበር እና ተከትላት ገብታ ጸጋ ማለት አንቺ ነች ስትላትም እሷም አሁ እኔ እኔ ምን ነበር፣ ምን ልርዳሽ ስትላ ደመረ የሚባለው ሰውዬ ቅድምዬ ከአንቺ ጋር ቆሞ አይቼዋለሁ። ባለቤቴ ነው እና የውዙ ህፃናቶችን ልጆች እየደፈረና እያሰቃየ ነው። በእኔ ላይም ሚስት እየደራረበብኝ ነው። ስለዚህ እባክሽ ተደመረ ጋ ያለሽን ግንኙነት ንገሬ ስትላት ትናግን ፈጽሞ ጸጋ ስለደመረ ማውራት አትፈልግም እና ደመረ የሚባል ሰውዬ አላቅም አልሰማም፣ አላየሁም ብላ ሸምጥታ ታራክባት ጥላት ትሄዳለች። አልሚም ወደርሽም ጠላሽም ስለደመረ ያረገሽን ሁሉ ዘግፍ አርገሽ ትነግርኛለሽ እና ደመረን እስከ መጨረሻው እስር ቤት አስገባዋለሁ ትላትና ትዝትና ወደ ቤቷ ትሄዳለች። ኤላ ትምህርት ቤት ተግዛ አይቷት ምን ሆነች ነው ፀጋ ሲላተ ምን ፈልገህ መጣ? ስትለው ወይም እንተዋወቃለን ስትለው፣ በቃ የዚህ ትምህርት ቤት ሴቶች እንደገና ሁሌ ማዳድስ ነገር መታወቅ ነው እንደምትፈልጉት። የአንድ ክፍል ተማሪ እስከሆነ ድረስ መታወቃችን ግድ ነው። ባለፈው ከቤዛ ጋይችች ስምሽንም ጸጋ እንደሆነ አውቄያለሁ። ስለዚህ ጓደኛሞች ነን ማለት ነው ብሎ ሊያዋራት ቢሞግረው እዚህ ጋ ግን የሚያስቀምጥህ ጉዳይ ከሌለ እኔ ብቻ መሆን ስለምፈልግ ብለው ጥለው ትሄዳለች። ኤላም አንቺ ያደረገሽን ሁሉ በግድሽ ስናገሪና ደመረ ዋጋውን መስጠት አለብኝ። እዚህ ትምህርት ቤት ልማር ብቻ ሳይሆን ጥፋተኞቹንም ዋጋቸውን ልሰጣቸው ነው የገባሁት ይልና ከዛም ከትምህርት ቤት ይወጡና ቹቻና ሂዋን ቤዛ ወደ አቡሻ ወዳሉበት እየሄዱ ያለ አቶ መኮንን ይደውልና ሎኬሽን ሎኬሽን ይልክላቸውና ጠጠር ማምረቻው አሮጌ ጠጠር ማምረቻው ከጀርባ ጫካ ውስጥ እየጠበቋቸው ነው፣ ይዛችሁ ነው ይላቸዋል። እነሱም እነሱ ሞተራቸውን አስነስተው አቡሻ ኬራ ቀስቴ እና ደግሞ ጫል ቃጭሌና ሻንዳ የሚባለው ልጅ ስድስት ሆነው ሲሄዱ ሹቻም ያሉበት ቦታ ስኬድ የሉም ነበር። ለቀስቴ ደውላ የትናችሁ ስትላቸው ታሮጌ ተጠር ማምረቻው ጀርባንም ሚኪን እዛ ነው ሰጣችሁ ያለው እየደረስን ነው ትላቸዋለች። ስለዚህ እሷ መሄድ አለብኝ፣ ቤዛ እኔ ከነሱ ጋር መሆን አለብኝ። እኛም አብረንሽ እንሄዳለን ስለው ፈጽሞ አይሆንም። እናንተ እዚህ አካባቢ ጠብቁ ይትልና ቱታዋን ለብሳ ሊፎርም ዋላው ልቃ ቦርሳ ውስጥ አድርጋ እየሮጠች ወደ ነቀስቴ ወዳሉበት ትሄዳለች። ያሬድም አቡሽ ሚኪም እኩል እንዲለቀቁ ይነጋገራሉ። ነገር ግን ሌላ እንቅስቃሴ አደርጋለሁ ብትሉ በዚህ በሽጉጥ ነው ሁላችሁንም የማቃጥላችሁ፣ ስላለም አቶ መኮንን ይሄን ነገር ብተው አይሻልህም ቢለውም ያሬድ ነገር ማትፈልግ ካልሆነ ቀጥ ብለህ ና ወደ ቤት ሂድ፣ ይለዋል እሱም እሺ ብሎ ያን ወደ የአባቱ ቤት ወይም ወደ መኮንን ጋር ከሄደ በኋላ ሚኪም ወደ እነ ቀስቴ ጋር ከተቀላቀለ በኋላ ወንድ ከሆም ለምን አይዋጣልን ብሎ ቀስቴ ሲጠይቀው አንድ ባንድ ከሆነ ችግር የለብኝም ብሎ ሮጦ እንዳያመልጠው ለአስር ደቂቃ ወይም ለአስራ አምስት ደቂቃ የሚሆን ልጁን ይቆልፈውና ለማለት ያ ሪድን ይቆልፈውና ያስተኛውና ቃጭን የሚባለው ወይም የምትባለው ወይም ሻንዳ የሚባለው ልጅ መጀመሪያ ካልገጠመ ይሉያሉ ማለት ነው። ሻንዳ ፊልማውን ይጀምራል ማለት ነው በሁለት ቦክስ ይዘረርና መልሶ ይቆልፈውና ሬድ ወደ ተቆለፈበት አንድ ላይ ያስተኛቸዋል። በቀጣይነት ደግሞ ቃጭል የምትባለው ሴት ጀግና ልትደባደብ ስትል እሷን በሁለቴና በሶስቴ ቦክስና ድብድብ ሊቆልፋችሏ መልሶ እዛው ከስተኛት በኋላ እንግዲህ የመጨረሻውና የጀግናው ቀስቴ ቀስት ተደባዳቢው ቦክሰኛው ማለት ነው ሊገጥመው ይወስናል ማለት ነው። ስለዚህ ሲደባደቡ ሲደባደቡ በቦክስ አንዱ ሲጥል፣ አንዱ ሲነሳ የሞት ሞቱን ተነስቶ መኮንን ቀስቴን አፍንጫውን ሲለው ነስር በነስር ሆኖ ቀስቴ እንግዲህ ላይነሳ ተቆልፎ ይተኛል ማለት ነው። አቡሽ እንግዲህ የወታደር ልጅ ነኝ አትልም ነህ ትላለህ አድርግ ግጠም ሲባልም እኔ አልገጥም የሚላል ማለት ነው። ኪራም ተደብቆ እንዴት ነው የሚሆነው ይሄ ነገር እያለ ሚኪ ግጠም ሲለው፣ ሚኪ ደግሞ እኔ ታማሚ ነኝ ሲል፣ አቡሻ እንደዛ ከሆነ እኔ ማስታማሚ ነኝ ይለዋል ማለት ነው። በቀጣይ ደግሞ እንግዲህ ቹቻ ልክ ቀስቴ ሲዘረር እየሮጠች መጣ ቀስቴ ቀስቴ ትለዋለች። እሱም ዞር ብሎ አይቶ ተና ደቦል ያለ ዱላ ይዛ ነበርና፣ እስኪ ወንድ ከሆንክ ከኔ ጋ እንዲዋጣ እንዲወጣ እንፈልገዋለሁ ስትለው እሱም ችግር እንደሌለበትና መፋለም እንደሚችል ይነግራታል። ግን መጀመሪያ ሽጉጡን አንተ ጣል፣ እኔም ዱላዬን ልጣል ብላ ዱላውን ድላውን ስጥለሱን ሽጉቱን እንደጣለ ኪራ ደቦል ሊያለ ዱላ አንስቶ አናቱን ብሎ ከዛው ይዘርረዋል። ኪራ ኪራ እንግዲህ ፈሪና ቦቅቧቃ ስለነበረ የፈሪ ብትር ሆድ ይቀትር አደል ታሪኩ ራሱ በዛ ምክንያት እንግዲህ ይጥለዋል ማለት ነው እንደ ዝነኝና እንደዝመዘረር እየቻለ ነው እስከ ዛሬ እንትና ጀምረን ስንጨነቅ የነበረው ይልና ሚኪ ኪራ ማለት ነው። ሽጉጡን አንስቶ ለዝች ነው እንዴ ብሎ ኳካ እያለ ወይም እያንቀጨቀጨ እንደተቀባበለ ሽጉጡ አላወቀምና ወደላይ ከፍ ሲያደርገው አንዴ ይለቃን ወይም ይተኩስበታል ማለት ነው። ሲተኩስበት በጣም ደንግጦ ሽጉጡን ወሩሮ ሁሉም ይደበቃሉ። በድንጋጤ ሁሉም ፌንት ይመሰራሉ ማለት ነው። ዳም አለ። ወድህም የጨርቆስ ልጆች እድል አድርገው ያሬድና ሚኪን ወደ ቤታቸው ይዘው ተመልሰዋል። አቶ ተሰማም ልጅን የማይመጣ ከሆነ ሌላ ኃይል እንዲጠቀም ላክልላክል ሲለው መኮንን ግን አሻፈረ፣ ለነዚህ ፈጽሞ እኔ አላንስም ብሎ ነበረ ነገር ግን ያላሰበው ድጋሚ ኪሳራ ገጥሞታን። ባለፈውም እንደዚህ ቀስቴ አስጥሏቸው ነበረ፣ ሶስቱንም ቆልፏቸው በነበረበት ሰዓት ማለት ነው። ስራውንም መኮንን አተሳካለትም ማለት ነው። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ማለት ነው። ዛሬ ጄላችሁ የመጣሁት ድራማ ይሄን ሊመስል ነበር ማለት ነው። አፍላ ፍቅር እንግዲህ ብዙዎቻችን የተማርንበት ነው ብዬ አምናለሁ ማለት ነው። በአፍላ እድሜ ምን ያጋጥማል? ምን መደረግ አለበት? ምን ማደረግ የሌለበትም መደረግስ የሌለበትን ሲደረግ የሚመጣ ውስጥ እንደት እንዴት ስትምህርትና ስራ ማስኬድ ይቻላል? ቤተሰብስ ልጆቻቸውን እንዴት ነው ማስተማር ያለበትም ተብሎ የተሰራ ሲሆን አፍላ ፍቅር ብዙዎችን አስተምሯን ብዬ ተስፋ አድርጌያለሁ። ለዛሬ ይዤላችሁ የመጣሁት ይሄን ይመስላል ማለት ነው። እንግዲህ ሁላችሁም እየገባችሁ አፍላ ፍቅር ነው አዳዲስ ተማሪዎች እነ ሰብሊ መተዋን፣ እነ ኤላ ብዙ ነገሮች ማለት ነው። አሁን ደግሞ እንግዲህ አቡሻ ከእህቱ ጋር ገጠር ገብቷል ማለት ነው። እንግዲህ ከገጠር ሲመለስ ማንነታቸውን ታወጣለች ብዬ እህት አበባ ታምናለሁ ማለት ነው። እህት አበባ ናት እንግዲህ ይህን ሁሉ ሚስጥር የምታውቀው ወይም አልሚን ልትመሰክርላት እና አልሚንም በመጨረሻ ግቧን እንድትመታ የምታደርጋት ማለት ነው። እነሱ እንግዲህ ከገጠር ይመጣሉ አይመጡም የሚለውን ሄርሜላስ ምን ታደርጋለች የሚለውን ወደፊት የምናይ ይሆናል ማለት ነው። አልፎም ደግሞ እንትና እንግዲህ ሄርሜላ እንግዲህ እንደዛ ታደርጋለች። አሁን ደግሞ እንትና ደውሎ ጸጋን ደውሎ ዋ ደመረ ማለት ነው። ደውሎ ወይ ምን ወሰንሽ ሲላት እሷም እንግዲህ የወሰነችውን ወይ የእሱ ሕጋዊ ሚስት መሆን ወይም ቤዛን ላጠፋችሁ ጥፋት መቀጣት አለባት ነው ማለት ነው። መቀጣት አለባት ለማለት ግልጽ ለማድረግ ያክል መቀጣት አለባት ያለው መደፈር አለባት ወይም መደፍራት አለው ማለት ነው ማለት ነው። እሷም ቤዛን አሳልፍ ይሰጣለሁ ብላለች። በጣም ነው የሚያሳዝነው። ለቤዚ ይሄ ይገባ